አሰላሙ አሌይኩም ወራህመቱላሂ ወበረካቱ፣ እንዴት ናችሁ የዩቲዩብ ቤተሰቦች? እኔ ደህና እንደና ናችሁልኝ። ዛሬ ደግሞ በአዲስ ቪዲዮ ከች ከች ብለናል ማለት ነው። እስቲ ስፖርታችንን ሰራ ሰራእያደረግን ቤተሰብ መተናል ማለት ነው። እስቲ ያለሁበት ሁኔታ ልንገራችሁ። ስፖርት እስቲ በጠዋት ለጤንነት በጣም አሪፍ ነው እና ደግሞ እናንተም እስቲ ስሩ። ላይክ ላይክበማድረግ እስከ መጨረሻ ድረስ ቪዲዮን ተከታተሉ ማለት ነው። እና አስቃኛችኋለሁ ዛሬ ሰራ ሰራ እናደርጋለን። ሁላችንም ጓደኞቼንም በዛው ላይ አስተዋውቃችኋለሁ ጓደኞቼን ፋርጌ አስተዋውቃችኋለሁ ማለት ነው። እስከ መጨረሻው ድረስ ብትን ብትን እያላችሁ ጠብቁኝ ማለት ነው። ማየት ትችላላችሁ እና እላችኋለሁ። ይሄ ግን ይሄው የምንሰራበት ስፖርት የምንሰራበት ዛሬ ለየት ባለ ቦታ ነው። እና ደግሞ ብር ምናምን የሚከፈልበት ነገር የለም በነገራችን ላይ ያው መንግስታችን በነፃ ፏ አድርጎ ሰርቶልናል። ይሄን ይመስላል ማለት ነው። ይሄ ጓደኞቼ ከኋላ እየሰሩ ነው፣ ፏ ብለው እየሰሩ ሁሉም ይገኛሉ ማለት ነው። እና ያው ቁመና ምናምን ልኔ ገና እየመጣ ነው፣ አልመጣልኝም በነገራችን ላይ። ከዚህ በኋላ ይመጣል ልጅ እገምታለሁ። እና ደረት ምናምን ይመጣል ቀስ በቀስ አሁን ገብተናል ገብተናል። እስከ መጨረሻው ድረስ እያያችሁ ላይክ ሰብስክራይብ እንዳይረሳ አይ ሰይድ

ፈታዘና እያለችው እና ሻያችሁን እየጠጣችሁ ምናምን አብረን እንቆይ። ዛሬ ብትን ምትን እያለው በስፖርታችን በኩል ስፖርት ለጤንነት እንመክራለን። ሁላችሁ ባላችሁበት አትዘፈዘፉ፣ ስፖርትን ስሩ ማለት ነው እያልኩኝ እስከ መጨረሻ ድረስ አሳያችኋለሁ። እች ትመስላለች። እዚጋ ደግሞ እስቲ የእግር የወክ መንገድ ነች ማለት ነው። ወክን እያረኩኝ ነው ብቻ ይንፈታ እያልኩን እስቲ ቦክ እጅ እዚህ ጋር የወክነች እጅ ቀዩ መንገድ ወክ ማድረግ ነው እና ለስቲ ላስመለከታቸው በሚለው እያችሁ እስቲ ወጣ ወጣ ልበልብ እያሉ እና እላቸኋለሁ። ያቺ ደግሞ አዳራሻችን ናት ስፖርት ምና የምንሰራባት እላቸኋለሁ። ያቺ ህኳላ ምትታየው ማለት ነው። እዚህ ጋር ቀይ መንገድ በእግር ለመሄድ ማለት ነው። እቺ ሳይክል እየነዳች ነው ወዳጄ በጣም አሪፍ ያገለግለች ማለት ነው። ያነች ይህን ናት እላሃለሁ። እና ለእግራችን ማፍታቻ እቺ ቀይ መንገድ እንደተሰጣችን ትገኛለች። ወካርጉ በእግራችሁም በጡንቻችሁም ይላል እና ስፖርት ለጤንነት በነገራችን ላይ አሪፍ ነው። በልታችሁ አትዘፈዘፉ። ይሄ ደግሞ አጥሩ ላይም የተማርንበት ትምህርት ቤታችን ነው። ጥርስ የነቀንበት እላቸዋለሁ። እቺ ትምህርት ቤታችን ትገኛለች እና ች ይኸው የዚህ ጋር የዞርኩኝ ምናምን ነበር የትምህርት ቤታችን ፏ ብሎ ይታያል። ውስጥ ምናምን ገብተን ልናሳያቸው አይቻልም፣ የተከለከለ ነው። ይሄ ከጀርባ ነው በነገራችን ላይ ወቅ ማለጊያ ቀብቻ ቀይ መንገድ ተነጥፋለች። ሁሉም ሰው ወካይ ያደርጋል ማለት ነው። በማታ በቀንም እላቸዋለሁ። እና አየሩ በነገራችን ላይ በጣም ደስ የሚል አየር ነበረ። ዛሬ ያልባል ግን ነገራችን ላይ ያልባል ግን ያው ሀገሪቷ ሙቀት በጣም ነጭ። እንዴት ነው እስቲ እናንተስ ቦታ ሙቀት አለው የለውም? የአየር ንብረት እንዴት እያደረገው ነው? በኮሜንትም አስቀምጡልኝ ማለት ነው። ቤተሰቦቼ ነው። እኔ ደግሞ በጠዋት ይኸው ወጥቼ ወክ እያደረኩ ነው ማለት ነው። ወቃችን በላ በላ በላ አድርገን ስፖርታችን መታ መታ አርግተን ወደ ቤት እንመለሳለን እንመለሳለን አብረን እንመለሳለን ማለት ነው። በጣም ደስ የምትል ቦታ ነ ዳገት ምን የለ እዚህ ሀገር ላይ አስፋልቱ ራሱ በጣም ይገርም። ቅቤ የሆነ አስፋልት አለ እዚች ሀገር ላይ እና እና እስቲ ለአፍያችንም እስቲ አንዳንዴ ሼርም አርጉለት። ይስማ እስቲ ይሄ ነው ቶይል አስፋልት ስራ ግን እኛ እንዳያፈናቅል የውስጥባል ተዚህ ጋር በጣም አሪፍ ነው ሰፈሩ። አንዳንድ ቦታ እየተሰራ ነው። በቃ ብቻ በጣም ደስ ይላል ማለት ነው። እና እየተመቸኝ ነው። በቃ ብቻ አሪፍ ነው እና ከዛ አዋራ ሰፈርም ወጥቻለሁ ብዱአ ነው ዱ አድርግልኝ እንዱ አደርጋላችኋለሁ እላችኋለሁ፣ ቤተሰቦቼ አከሬ አለች እና በቃ ብቻ አሪፍ ነበር። ከምር በቃ በጣም በጣም በጣም አይቼውን። በነገራችን ላይ ማታ ስራዬን ወርኬን በታባታ ባታ አድርጋለሁ። ቀን መውጣት እችላለሁ ማለት ነው። በጣም አሪፍ እና ደግሞ ይሄው የምታዩት ሰፈሬ ይሄን ይመስላል። ይሄው አስፋልታችን፣ ድምቀታችን። በነገራችን ላይ አስፋልት ተሰራ፣ አስፋልት እዚህ ታየ። ከምር አስፋልት በጣም የሚገርም የሚገርም አስፋልት ተሰርቷል ማለት ነው። እቺ አሁን ዝም ብሎ ማስተንፈሻ ለምሳሌ ዳርዳር ዝም ብሎ መኪናዎች ሊሄዱ ማለት ነው። ትክክለኛው መንገድ ግን ከዛ የምታዩት መንገድ ነው ማለት ነው። በጣም ደስ ይላል። በቃ ዋና ትክክለኛ ትልቁ መንገድ ያ ነው እና በዛም በኩል እንደዚሁ ትልቅ አለ። በ በሁሉ ትንሽ አለፍት እንዳላቸው ደግሞ ትላልቅ መንገዶች አሉ። በጣም በቃ በቃ ደስ የሚል እዚህ ጋር ደግሞ ሜዳ ነገራችን። በነገራችን ላይ ስፖርት ከማድረግበት ቦታ እጅ ነው። ስፖርት ሰርቼ ምናምን እየተመለስኩ ነው እና ለምን አትወፍርም የምትሉኝ ልትኖሩ ትችላላችሁ። የምን አትወፍርም የምትሉኝ ገና እየተበላ ነው ይተወፈራል። ገና ገና ይመጣል እላቸዋለሁ። ገና እንመጣለን፣ እንወፍራለን ብለም ግብታ እንሆናለን። ውፍረት ግን ለበሬ ነው አልወፍርም እንድትቻለው እንደው እንደው ትቻለው ውፍረት ለበሬ ነው እላቸዋለሁ። እንዴ እና ማለት ነው አስፋልት አስፋልት አስፋልት ያስደንቃል። በነገራችን ላይ በጣም ደስ የሚል በጣም ደስ ደስ የሚል ማለት ነው። አሁን ይሄ ሜዳ ነው ለምትሉት፣ እንትን ነው እኔ አሁን ስፖርትን ሰርቼበት ምናምን ከተመለስኩ በኋላ ነው፣ እንደዛ ነው የተመለስኩት ማለት ነው። እና ሰላማችሁ ብዙ ይብዛልኝ። አብራችሁ እኔ ጋ ስለሆናችሁ በጣም ደስ ብሎኛል፣ ተመችቶኛል። በነገራችን ላይ እና ይሄ ትምሮ ቤት ቅድም ብያችኋለሁ ትምሮ ቤታችን ነው እላችኋለሁ እና አሪፍ ቆይታ ነበር ይመስለኛል። እኔ ባሪፍ ቪዲዮ መጣለሁ ብያለሁ ባሪፍ ቪዲዮ ነው አማን ሰላም ሰላማችሁ ብዝት ይበልልኝ ማለት ነው። ዛሬ ደግሞ ለየት ለየት ለየት ባለው እና በሰፈሪ እመጥቻለሁ ማለት ነው። ሰፈሪን ብትን እያልኩኝ እያሳለፍኩ ነው ማለት ነው እና እንዴት ናችሁ? እኔ ደህና ነኝ። አለው አለው አለው እያልኩኝ ይሄ ትምህርት ቤታችን በነገራችን ላይ ያደኩበት የተወለድኩበት ጥርሴን የነቀልኩበት አይደላችሁም እና በቃ ብቻ ይሄን ይመስላል። ዛሬ ስፖርት ሰራ ሰራ ሰራ አድርግቼ ወደ ቤቴ ልመለስ ነው ገና ገና፣ ግን ወደ ቤቴ ልመለስ ነው አልኳቸው። ገና ሻይ ልጠጣ ነው። የሚገርመችው ነገር እስቲ በነጻ የሆነች ሻይ አለች። እሷን የወተት ሻይን ቡን ቡን ቡን አረግና እና ማታ ነበረ ስራዬ ማታ ነበረ። አሁን ገብቼ ሻወሬን ወሰድ ወሰድ አደርጋለሁ ስፖርት ሰራ ሰራ ስላደረግኩኝ ትንሽ እና ላብ ላብ ትንሽ አድርጎኛል እና ስራም ስለጨረስኩኝ በዛው ላይ እና እንትን አደርጋለሁ ማለት ነው። ሻወሯችን ወስደን ለጥ እንላለን ማለት ነው። ይሄ ትመስላለች ዱባዮች፣ ይሄዱ ሲሙ ነው ማለት ነው እና እናንተስ እንዴት ናቸው? በተረፈው አማን ነው፣ ሁሉ ሸጋ ነው እላችኋለሁ። እኔ ደህና። ይኸው ባሳችን መጣ። በነገራችን ላይ የተማርንበት ባስ የተማሪዎች የተማርንበት አልኩኝ ባስ የተማርንበት ባስ ነው ማለት ነው። ወደፊት ወደፊት ወደኋላ ወደኋላ ሚለውን ጋብዣቸዋለሁ። በነገራችን ላይ እስከ መጨረሻ ድረስ ስለተከታተላችሁ በጣም ከልብ ከልብ ከልብ አመሰግናቸዋለሁ አሁንም በኋላም ቢሆን እና ሰብስክራይብ ያደረጋችሁ ኮሜንታችሁን ጻፍ ጻፍ እያደረጋችሁ በአዳዲስ ቪዲዮ ካሁን ወዲህ ካሜራ ገዝተናል። ሁሉንም ስቱዲዮ ዘርተናል እና በአዳዲስ ቪዲዮ እንመጣለን። ከምስቴም ጋር ትንሽ እንጨቃጨቃለን፣ በድንጋይም እመታታለሁ፣ ፕራንክም እናደርጋታለን፣ እንመጣለን። እስከ መጨረሻ ድረስ ትንስላ አረጋችሁን ስለተከታተላችሁን በጣም አመሰግናለሁ። ደህና ሆኑልኝ። ባይ ባይ።